የአረብ ሀገር ልጆች እቃ አዘን ገንዘባችንን ተበላን የሚል ጩኸት ነው፣ ማለት ነው የምሰማው። በነገራችን ላይ እናንተ ከምትጮሁት ውስጥ አንዷ እኔም ነኝ፣ እኔም የምጮሁ ነኝ ማለት ነው። ምን ማለት መሰላችሁ፣ የአንድ ሰው ስም ሲጠፋ ብዛት እንደኔ በሚዲያ እቃ እያስተዋወቅን የምንሸጥ ሰዎች ስራችንን ይበላሻል። ሱቅ ከሌላቸው መረጃ ከሌላቸው ማስረጃ ከሌላቸው ልክሰስ እንኳን ብትሉ ንግድ ፍቃድ ለማን ያዘርሽው? ለከሌ ከሌ ምንድን ነው የምትሰራው? ማለት የሁላችሁ ህግ ወጥ ነው። ንግድ ፍቃድ ሳይኖር መነገድ በራሱ ህግ ወጥ ነው። አሁን ክስ እንኳን ብትከሱ መንግስት ንግድ ፍቃድ ነው የሚጠይቀው። ያ ሰው ነጋዴ ነው ወይ? ህጋዊ ነጋዴ ነው ወይ? ከዛ ንግድ ፍቃድ ነው የሚጠይቀው። ንግድ ፈቃድ የሌላቸው ሱቅ የሌላቸው ሰዎች እቃ ብታዙ ዋጋ የለውም። እነሱ ፈልገው ፈቅደው አምነው ካልሰጧችሁ በስተቀር አላየስቱር በቃ፣ ሌላ ነገር የለውም። ስለዚህ እኔም ሱቅ እባካችሁ ቤተሰቦቻችሁን አትላኩ። እኔ ዛሬም ነገም ነው መነግራችሁ። የማንንም ቤት አልጠቁምም። የማንንም ሰው እከሌ እንዲህ ነው ብዬ አልናገርም። በቃ ተጣልቼላችኋለሁ፣ ተጋፍቼላችኋለሁ ብዙ ተመላልሻለሁ ወርጄ ታች ወርጄ ተመላልሻለሁኝ። አሁን ግን እንደዛ አይነት ነገር ድጋሜ አላደርገውም አላደርገውም። ለምን በቃ እና ይሄ ነው ልል የምችለው። ስለዚህ እኔ ዛሬ ሱቅ ስላለኝ አይደለም እንደዚህ የምናገረው። በቃ በስነ ስርዓት የማይሰራ ከሆነ ሌላውስ ከእናንተ ምን ይማራል? ስለዚህ እኛ ደግሞ በስነ ስርዓት የምንሰራ አጎንብሰን አንድ ብር ሁለት ብር ብለን እንቅልፋችን ልክ ይሄ ቪዲዮ እንደምታዩት አያችሁት፣ እንታይኔ ልክ እንደዚህ ቪዲዮ እንቅልፍ መስዋዕት አድርጎ ሌሊትን ወጥቶ ማታ በበራሪ ገብቶ ቀን ሱቅ ከፍቶ የሚሰሩ ብዙ አሉና ለእኛ ገበያ አታጥፉብን። ስማችንን በዛ ልክ አይጥፋ በእናንተ ምክንያት ማለት ነው። እናንተ ቤታችሁ ውስጥ ተዘብዝፋችሁ፣ ቂጣችሁን እያሞቃችሁ፣ በሰው ገንዘብ እየቦረቃችሁ፣ እኛ ደግሞ የምንለፋ እምንደክም ከሰኞ እስከ ቅዳሜ ጸጉራችን እንኳን የማይፈታ በስነ ስርዓት እንኳን ምግብ ቀርቦ ቁጭ ብለን እማንበላ አለን፣ እና እንስራበት ነው ምለው ሌላው ደግሞ አብዛኛው ሰው ጥያቄ እንዴት ነው በዩቲዩብ አውቃችሁ ሰውን የዜናል ገንዘብ እቃ የምታዙት? ነው የብዙዎቻችሁ ጥያቄ። መልካም፣ ለዚህ ጥያቄ ላይ ልመልሰላችሁ። ምናልባት መልስ ልታገኙ ትችል። አብዛኛው ሰው ያው እኛ ከገጠር ነው መቼም፣ ከቡታጀራ ቶልጅ አረብ ሀገር ቤት፣ ያው ክፍለ ሀገር ነው እና የኢትዮጵያ መዲና አዲስ አበባ እስከሆነ ድረስ ሌሎቹ ክፍለ ሀገር ናቸው ማለት ነው። አብዛኛው ሰዎች ከክፍለ ሀገር አረብ ሀገር የምንሄደው ወይም ከገጠር ሶ እዛ ብዙ አመት ሰርተን ቤት እንሰራለን ወይም ቤት ቤተሰቦቻችን በመሰላቸው መልኩ ይሰሩልናል። ነገር ግን እኛ የምንፈልገውን ማቴሪያል እቃ ይገዛሉ ወይ ካላችሁ፣ አይገዙም አይገዙም። እኔ ዛሬ ስምንት አመት ለአባቴ ሶፋ ግዛ ብዬ ብር ልኬለት አልገዛም። ሌላ ሚብስ ሚብስ ነገር አለ አለ እና ምንድነው አይገዙም፣ ቤተሰቦቻችን አይገዙም። ወይም ከገዙም ደግሞ ለምሳሌ ጥራት ያለው እቃ ሳይሆን በትንሽ ብር የሆነ ሞለ ሞለ የሚያደርግ ነገር ለጊዜው በቃ እንደዛ አይነት ነገር ነው እና ለኛ ደግሞ ብዙ አመት የለፋን ፣ አረብ ሀገር ያየን ሕንፃ ላይ የሰራን፣ ጥሩ አልጋ ላይ ተኝተን የምንሰራ፣ ጥሩ ምግብ የምንበላ ጥሩ ህይወት አረብ ሀገር ባለው ህይወታችን የምንኖር ሰዎች ኢትዮጵያ መተን ድክሬት ማለት ስለማልፈልግ አብዛኞቻችን እንደ ፎርን፣ ፍሪጅ፣ መጅልስ፣ ሶፋ፣ ጠረጴዛ፣ አልጋ፣ ቁም ሳጥን ኪችን ካቢኔት እናሰራለን። ሌላው ደግሞ ምንድን ነው መሰላችሁ እነዚህ እቃዎች አራት መቶ እና ሶስት መቶ ሺ ብር ሊሆኑ ይችላሉ ዋጋቸው። ኢትዮጵያ ከመጣሽ በኋላ ሶስት መቶ ሺህ ብር እምቦጭ አርጋሽ ይህንን እቃ ልግዛ ብትይ፣ ቤተሰብ ጦርነት ነው የሚከፍተው ካንቺ ጋር። ካንቺ ጋር ጦርነት ነው የሚከፍተው። አልጋ አልጋ ስትይ እንደ ምን ችግር አለ? ፍራሽ ላይ በጅብ አይደል እንዲያደግሽው፣ ምን አባሽ አልጋ ነው? ፍራሽ ገዝተሽ አትተኝም ይልሻል ማለት ነው። በራስሽ ገንዘብ በራስሽ ገንዘብ ካላገባሽ ወንድምሽ ያንን እቃ ልትገዢ አይሰጥሽም። ካገባሽም ባልሽ አይሰጥሽም። ብሩን አንጭ ስራ እንስራበት ይልና የራሱን መንገድ ያካሄድበታል። አያችሁ፣ ያ ነገር ስላለ ብዙ እህቶቻችን እዛ ያሉ ቤታቸውን ማሟላት ይፈልጋሉ። ከዛ ያለ ሀሳብ ያለ ምን ያለ ምን ያለ ጭንቀት አለኝ ብለው ያንን እቃ ቤታቸው ስለተሟላ ደስ ብሏቸው ይመጣሉ፣ እርፍ ሊሉ ማለት ነው። ይሄ ነው እንጂ ቤተሰብ ለምን አይገዛም? ቤተሰብ አይገዛም፣ አይገዙ እኔ ማለት መቶ በመቶ ሁሉንም እያልኩ አይደለም። የሚገዛ የተማረ ምሁር ጥሩ አስተሳሰብ ያለው ሊኖር ይችላል። ግን ከሚገዛው ማይገዛው ነው የሚበልጠው።